እዛ ው የሚለብሱት ለምንድነው? ማለት ለምንድነው የምጠይቀኝ? የሚሉ ችኮች ናቸው። ገባህ? ለምን እጠይቃለሁ? ይነእህ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ። ጃኒ ታስራለች። የታሰረበችበት ምክንያት ደግሞ የአፍ ወለምታ በቅቤ አይታሽም ይላል የአገሬ ሰው። ጃኒ በጨዋታ መሀል የተለያዩ ቃላቶች ካፏ ወጡ። እነዛ ቃላቶች ደግሞ አንድን ግለሰብ ወይም ቡድንን ሳይሆን ማህበረሰብን አስከፉ። አንዳንድ ጊዜ በቲክቶክ ወይም ደግሞ በተለያየ የሶሻል ሚዲያ እንደዚህ አይነት ቃላቶች መውጣት እየተለመደ ነው። እንግዲህ ጃኒም እንግዲህ በጨዋታ መሀል የተለየ ቃል አወጣች። ያም ቃል ደግሞ ብዙዎችን አስቆጣ። ቃሉን መናገር መድገምም አልፈልግም። ምክንያቱም አንዳንድ ጊዜ ለቀልድ ብለን የምንናገራቸው ነገሮች መስዋዕትነት ያስከፍሉናል። ከዚህ ቀደም እንግዲህ እንደሚታወቀው ጆን ዳንኤል ሳያቅ በተናገረው ንግግር ነው እስካሁን ድረስ እስር ቤት ያለው እና ጃኒም እንግዲህ ከትላንትና ማታ ጀምሮ እስካሁን ባለው ሰዓት ጃኒ እስር ቤት መሆኗ እየተሰማ ነው። በእርግጥ ነው ያሳዝናል። ጥፋት አላጠፋችም አይደለም። ጥፋት አጥፍታለች። ግን አንዳንድ ጊዜ ጥፋት ስታጠፉ አስባችሁበት የምትናገሩት ነገር አለ። አስባችሁ እንደዚህ አደርጋለሁ እንደዚህ አድርጌ ምናምን ብላችሁ አስባችሁ የምታጠፉት ጥፋትና ሳታስቡት ደግሞ ድንገት የሚወጣ በተለይ ደግሞ የአፍ ወለምታ በጣም ከባድ ነው። የአፍ ወለምታ በቅቤ አይታሽም። አፋችሁን ወለም ከሚለው ወይም የሰውነት ክፍላችሁን ወለም ቢለው ይሻላል። በጣም ይሻላል። ምክንያቱም ታሽታችሁ ትደናላችሁ፣ የምትጎዱትም እራሳችሁ ብቻ ስለሆናችሁ። በተለይ ደግሞ እንደዚህ አይነት መጥፎ ቃላቶች ሲወጡ ማህበረሰብን ሲሆን በጣም ከባድ ነው እና እንግዲህ ሰሞኑን ላይቭ ላይ ነው ጃኒ ያንን ቃል የተናገረችው። እየተጫወቱ ባሉበት አጋጣሚ ነው ያ ቃል የወጣው። ያም ደግሞ ወደ ድሬዳዋ ሄዳ የተናገረች ያየችውን ያሳለፈችውን ነው። በነገራችን ላይ ሽቲ የሚለብስ ሰው ስርዓት የሌለው ሰው ማለት አይደለም። ሁሉም ኢትዮጵያዊ ማለት ይቻላል አብዛኛው ሰው ሽቲ ለባሽ ነው፣ ሽፎን ለባሽ ነው። ያው ሽፎንና ሽቲ ትንሽ መልኩ ነው የሚለያየው እንጂ ያው ነው። ክፍት ነው ከስር ሁሉም ቀሚሶች ክፍት ናቸው። እንዲሁም ደግሞ ባህላችንም ወጋችንም ክብራችንም ስለሆነ ሽቲ ቀሚስ መልበስ የሚያሳፍር ነገር አይደለም። ግን እሷ የገለጸችበት አገላለጽ የተናገረችው ነገር ጋር ተያይዞ በጣም ከባድ አደ እኔና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን